ይህ ወጣት መንግስት አቅሙ ፈቀደ መጠን ጦርነቱ ስላለመግባት የመጨረሻውን ጥረት ነው ማድረግ ያለበት። ኢንተርናሽናሊ እንዴት ነው የሚያዋጣኝ? በተደጋጋሚ ማሰብ፣ ማውጠንጠን፣ ከተለያዩ አዋቂዎች ጋር መምከር፣ እድልን በዛ በኩል የተሳካና ውጤታማ እንዲሆን መጣር እጅግ በጣም አስፈላጊ ነው። በዛ በኩል ያላቸው ኤርትራውያኖች ደግሞ እንድታስቡት የምፈልገው አንድ ነገር አለ። እንዲህ አይነት ነገሮች ምንገባ የበለጠ የከፋ መድቀቅ ውስጥ ነው የምትገቡት። ያ እንዳይሆን እፈልጋለሁ። አሁን ኤርትራ ያለችበት በሚታ መረጃዋለኝ እንደገና ወደ እምፈቁቋ እንድትሄድ የግብጽ የግብፅን የቤት ስራ እየሰራን መሆኑን ልብ በሉልኝ። በሚፋጁ ወንድሞች ስታስቢ እጅግ በጣም እጅግ በጣም ውስጥሽን ይነከዋል። ለዛውም ሪኩሪት ሆነሽ እንዴት እንደሚከብድ ገምጭ። እኔ በኋላ እኮ ልምደ በዛ እያደገ ሄዶ አሁን እዚህ ጋር ሪኩሪት ሆኜ ነው ያየሁት። የመርከቧ ቺፍ ገነር ሆኜ ሰርቻለሁ። የመርከቧ የመሳሪያ ክፍል ኃላፊ ሆኜ ከካፕቴኑ ጋር ና ከምክትሉ ጋር ነው የምንገናኘው። ያሉንን መሳሪያዎች አውቃቸዋለሁ፣ ጽዳታቸውን እጠብቃለሁ፣ ለማንኛውም ወታደራዊ ውጊያ ዝግጁ አደረጋቸዋለሁ። እና ያ ያለ ና ከባዱ የህይወት የምዕራፍ እሱ ጋር ነው የጀመረው። ራስ ዶሜራ አሁን ብዙ ሰው ብዙም የሚታወቅ አይመስለኝም። ና አሁን ባለው ሁኔታ በኤርትራ ና በጅቡቲ መካከል ዘነ ከጨርቆስ ነው ከቂርቆስ እያለ ይጽፍ ነበር። ያኔ የነ ካብቴን ግርማ ተከስተን የተለያዩ የባህላዊ መጽሔቶች እየቀዳ ህዝብ ያታልል ነበር። ጭንቅላቱ የተረካው እንግዲህ ሰዎች በቅርብ ያወቃችሁት፣ በተለይ የኦርቶዶክስ ተዋሕዶ መነኮሳትን በተሳደበ የእስላሞች ጉባኤ ላይ ሄዶ ሰነፎች ናቸው አይሰሩም፣ ምናምን ባለ ጊዜ ያኔ ነው ብዙ ሰው የነቃው እንጂ ዘነቡ በኋላ ንፍጥ ነው ጭንቅላቱ አምቴን አሁን ላለው ለብልጽግና ወያኔዎች እንዴት ነው አሁን የመጀመሪያውን ቃላት ሰማችሁ ይህን ወጣት መንግሥት ነው ያለ ጎልማሳና ያረጀ ይጠብቃል ማለት ነው ለሰላሳ 30 ዓመት ለምናምን እንዲህ አይነቱን ደግሞ እነ አብይ አህመድ እንኳን አገር ውስጥ ውጭ ያሉትንም እንደ የእሱ አይነት አሉ ዮኒ ማኛ የሚባል እሱ ራሱ ስንት ጊዜ አባብለው እንዲቀደልላቸው አድርገውታል ይህም ቅዳት አሁን ሄቪንግ ላይን እየወረወረ ነው። ሄቪንግ ላይን ማለት ከመርከብ ወደ ወደብ ላይ የምታሻግሩበት ገመድ አለች። ልክ እንደ እሷ ማለት ነው። ጫፏ ላይ ደግሞ መንኪ ፌስት ትባላለች። ዘናይ ወላ ማለት ነው መንኪ ፌስት። መንኪ ዝንጀሮ ብቻ አይደለም። ያቺ መንኪ ፌስት ትባላለች። ሄቪንግ ላይን መወርወሪዋ መርከብ ላይ አሁን ጅራቱን ለማስረዘብ

የደስደስ ተስፋ የምትባል ምስኪን እሷ፣ ምንም የምታውቀው ነገር የለም። እኔ እኮ ቺፍ ገነር ነበርኩ አላት። ቺፍ ገነር ማለት ወገኖች የመድፈኛ ክፍል ኃላፊ ማለት ነው። ተመልከቱ፣ የመድፈኛ ክፍል ኃላፊ እኔ በተለያዩ ጦር መርከቦች ላይ ኃላፊ ሆኜ ሰርቻለሁ። ትልቅ ኃላፊነት ነው። ስንቦላ እንኳን እዛ ሊደርስ በተራ መርከበኝነት ተሞክሮ አልሆን ተብሎ የተባረረ ከዛ በኋላ ደግሞ የምጽዋ ባህር ኃይል መደብ የፖለቲካ መምሪያው ሄዶ አመለከተው። ሊባረር ባህር ኃይሉ በሁሉም ቦታ አልፈልግም ካለ በቀይ ካርድ ትባረራለ። እንደኛ በመርከበኝነት ተፈትኖ የገባ ሰው አይደለም። በስፖርት ነው የገባው። ስፖርት ፈተና አይጠይቅም። ከአራተኛም ከስድስተኛም ይቀጠራል። ከስምንተኛ ክፍል ነው የተቀጠረው። አሁን ጭራሽ ወጣት መንግስት እንዲህ አይነት ቃል ስትሰሙ እንደ አልተበሳጫችሁም፣ አልተናደዳችሁም? የወጣት መንግስት አማካሪ ለነገሩ በትምህርት ስታንዳርድ የእነሱ እጤነ እና አብይ ምናልባት ሊሻሉ ይችሉ ይሆናል አለ ነው። ከአንተ ጋር ሲወዳደሩ ማለት ነው። ዘኔ ቦላ ኧረ እንደው በቅድስት ድንግል ማርያም ብሎታል እኮ አንዱ እሱ በተቀደደበት አንድ ቪዲዮ ስር እንደገና አንደኛው ምን ይላል? እኔ በማርያም እምልላችኋለሁ ይሄ ሰውዬ ለማይም ነው ብሎ ባህር ኃይል አባል ነው። የባህር ኃይል አባላት የሚያውቁት እነሱ ናቸው። የፒሲጄቲ በቀቀን ይሉት ነበር። ፒሲጄቲ ማለት ፓትሮል ክራፍት የሚባሉ ጦር መርከቦች አሉ። እዛ አካባቢ ነው አዲስ ሆኖ ከስፖርት ሆኖ ሲባረር በጣም ያወራ ነበር እና አደርቃው፣ እኛ የእኔ ባች ነው። ደረጀ ተርፋ ይባላል። ኧረ አንድ በቃቀን መቷል እዚያ የት ወደ ከተማ እንሂድ፣ የከተማ ጀልባ አለች። እኛ ኒዛን የነሱ መርከቦች የዛ ጋር የተቀመጡ ታያ፣ አፉ የሚከፍተው እሱ ከቦክስ የተባረረ ነው አለ። እንዲ አይቸዋል እኮ ባለፉ ስፖርት ሜዳ ላይ ለቦክስ የተመለመዱ ሰዎች ለህዝቡ እንዲያሳዩ ተብለው ሲቀጣቀጡ አይተናል። ይሄ ነው ታዲያ። ምንድን ነው አባረሩት፣ እኛ ጋር መጡት እና ያወራል በጣም አለ። በቃ መገሰስ ትችላለ። የዋ ሊዲንግ ሲማን አልኩት። እንትና ደረጀ ተርፈ ሊዲንግ ሲማን ነው እሱ ደግሞ የስፖርተኛ ሪኮሪት ነው። ግን ይሄ ወያኔ ዘመን በጣም ተበቸው። ለምን የሚተቸው የለም፣ ተው የሚለው የለም። እኛ እንጀታችን እያደረ ዝም ነበር የምንለው። እኔ አሁን ዝም አልለውም ብያቸዋለሁ። በተገኘበት አለቀው የኔን ጽሁፍ ሳይቀር የዚህ የምጽዋን ጦርነት ደግነቱ ተኩስ ኳላለም መድፎ ሲፈነዳ ቶሎ ብለን ከዛ መለጥን እና ሻዕቢያዎቹን ከወዲያ እናያቸው ነበር። ወገን ወገኖች፣ የባህር ኃይል አባላት ምስክር ናቸው። እኔ ጠላት አይቼ ዝም ያልኩበት ጊዜ የለም። ተኩሼን መተው መትቻለሁ። ምጽዋ ባህር ኃይል መደብ የነበሩ በጦርነቱ ላይ መሰግ ይመሰክራሉ። ተኩስን መተናል። ከቢኤም እስከ ነፍስ ወከፍ መሳሪያ ተዋግተናል። ኛ ዘነቦላ እንዴት አበልጦ እንደወጣ ኋላ ነው። አሁን አሁን በቅርቡ ነው በደንብ የሰማሁት። አንድ ቃታ እንዲህ ጠላት ፊት ለፊት ጽብ አድርገው አድርገው የነበረበት ማህበረሰብም ለወታደር የሚሆኑም አይደሉም፣ አይሆኑም። ዋራንቴ ወሰር በለጠ ትዝ አሉኝ። አንዱ ከነ ዘነቦላ ማህበረሰብ የመጣ ልጅ ነው፣ ገዛኝ ጎዱ ይባላል። ሰቨንቲ ዋን ኢንቴክ ታስታውሱ ከሆነ እኛ ላ አተኳኮሱ ምኑ ያስተማሩን እሳቸው ናቸው። ኮሪያ የዘመቱ ከምድር ጦር ወደ ባህር ኃይል የመጡ ናቸው። እና ከድሮው ጠመንጃ መጀመር አለባቸው ብለው ከሞዜር ቆመ ጠብቀኝ የሚባሉት የሉም ከምድር ጦር ጠቅላይ መምሪያ አምጥተው ከምዝር ጦር መሳሪያ ግምጃ ቤት ጀራሉ ጌትምቴ ነው፣ እኛ ማሰልጠኛችን የነበረው ያኔ። ያ ከአንድ ሺህ በላ ጥይት ተኩሶ አንድ ታርጌት ውስጥ የለም። እኔ ድሮውንም ሁንም ብሔረሰቡን ጠርተው ከእንደዚህ ኑ ወታደር ተፈጥሮ ዞር በደልይ ጥፋ። ከፊት ያሉት በዛው ግቢ ደሞ የምታቁት ጅራሉ ጌት ብት በሽቦ የታጠረነው በዛው ጠፋ ጠፋ ሄደ በቃ። እና ገዛኝ ጎዱ እስከ በጭ ማረሰው ዘድነ በኋላ እንደዛ ነች። ጦርነት ይፈራል አነጋገሩ። ሰው ይፈራል፣ ጦርነትንም የሚወድ የለም። ግን በሀገር ላይ ከመጣ የሀገር ሉዓላዊነት ተወስዷል። አሰብ አሰብ፣ ራስገዝ የኢትዮጵያ አንጡራ ሀብት፣ ራስገዝ መሬታችን ነው። አብይ አህመድ አያደርገውም፣ አይዘምትም፣ ውሸት ነው። እስቲ ዝመት እኔ ዝመት ነው ብለው ዝመት፣ እስቲ እንያችሁ ነው የዓለም ማህበረሰብ እኮ ኢትዮጵያ ቅኝ ስላልተገዛች ምንም ነገር አይመጣም። ይህ ስላችሁ ወገኖች እና አብይ አህመድን ደግፌ አይደለም። ስለ ቀይ ባህር የኢትዮጵያ ባለቤትነት ከራይታ ጀምሮ እስከ ዙላቤይ ወይም አረፋሊ በናቪጌሽን ቻርት ላይ ዙላቤይ ይባላል። ያ እዛ ድረስ የኢትዮጵያ አንጡር ሀብት ነው ኤርትራ የምትባል አገር ከተገነጠረች። ይህንን በማስረጃ ብዙ ነገር ተናግሬያለሁ። በበኩሌ ለምን በዱኝ የአድዋ ጦርነት ምክንያት አሰብ ነው። ብዙዎቹ ጃንሆይ ምኒልክን ይከስሳሉ፣ ምኒልክ ነው አስረከበው እያለ ራድዋን ሁሴን የሚባል ሰውዬ ሲቀባጥር አልሰማችሁትም? የቆየ ቪዲዮ ላይ እጼ ምኒልክ አድዋ ላይ የተዋጉት በአሰብ ምክንያት ነው። የውጫሌ ውል ከጣሊያኖች ጋር ውል ሲያደርጉ ውሉ ፈርሷል ካሸነፉ በኋላ ደግሞ ሌላ ወል የነበረው እንጂ አሰብን ለአንድ ጁሴፔ ሳፔቶ ለሚባል ቄስ የእኛ ክላስሜቶች እንዴ፣ ወገኖች ድሮ አብረውኝ የተማሩ አሁን መቅደላ የሚባለው መነን አስፋው ስምንተኛ ክፍል መጽሐፉ ላይ ይመስለኛል እስከ ስምንት ዛን የተማርኩት እ የስምንተኛ ክፍል መጽሐፍ ላይ ጁሴፔ ሳፔቶ ለሚባል ቄስ የሸጠው ሱልጣን ኢብራሂም የሚባል አፋር ነው። ከእንደ ወንድም የው ይሄንን፣ ጃን ሆይ አጼ ምኒልክ አያውቁም፣ አልሰሙም። ጣሊያኖች ለዛ ነው የውጫሌው ላይ እንደስማማል። ኤርትራዎች ጣሊያን በቃ ይግዛም ብለው የሙጥኝ ብለዋል። እንዴት አድርገው ነው ሄዶ ጣሊያን ተዋግቶ ሊያስመልሱ የሚችሉት? አጼ ምኒልክ አድዋን እንኳን ለማስለቀቅ ኢቴክስ አባውት ቱ መንዝ፣ እዛ ለመድረስ ሁለት ወር ነው የፈጀው እዛ ለመድረስ ከዛ በኋላ ውል ከነበሩበት የቀኝ ግዛት ወደ መሀል እንዳይመጡ መፈራረም አለብን ተባበላው ውጫሌ ሄዱ። ውጫሌ ማለት ወሎ ውስጥ ሚገኝ ቦታ ነው። ሲነጋገሩ፣ በጣልያንኛ አሰብም ጭምር በጣሊያን ስር ይሆናል የሚል ተጽፏል። በአማርኛ ደግሞ አሰብ በኢትዮጵያ ስር ነው የሚል የውጫሌ ውል አንቀጽ 17 የሚው የአድዋ ጦርነት ምክንያት እየተባለ ይህንን የማያውቅ ኢትዮጵያ ኢትዮጵያ አይደለም፣ በቁሙ የሞተ ሙጥቻ ነው። የኢትዮጵያን ታሪክ ለማታውቁ ሰዎች በጣም በቃ ሞታችኋል በቁማችሁ። የአድዋ ጦር የአድዋ በየዓመቱ ታከብራላችኋላ። አድዋ የአድዋ ድልባ ጦርነቱ ምክንያቱ ምንድን ነው? መመለስ አለባቸው። እንደ ዘነወራ መቀደድ አይደለም። የአብይ አህመድ አማካሪ ወጣት መንግስት ወናፍ ቀዜዛ በቃ እንዲህ ነው ሲቀደል የነበረው። በደርግም ጊዜ ምጥቀቱ ክስተቱ ያኔ በቤተክርስቲያን የነበሩ የግዕዝ ቃላቶች ሁሉ እኮ ካድሬዎች ካድሮች ሲያነበንቡ አብዮት ከፈነዳበት ምናምን ጀምሮ ብዙ ጆክ ተሰርቶበታል። አብዮት ፈለዳ በሚለው የሀብታም ልጅ አባዬ አብዮት ግዛልኝ ያለችው አብዮት ምን ሊያደረግልሽ ላፈነዳው የሚል ብዙ ጆክ ተሰርቷል። አይወድም ነበረ ሰው ያንን ነገር። ካድሬ የሰነፎች ጎረይል ነበር፣ ነፍሱን ይማረው። የባህር ኃይል ምሁር ኤሌክትሪካል ኢንጂነሪንግ አዲስ አበባ ዩኒቨርሲቲ ዲስቲንክሽን ግራጁዌት ሲክስቲ ፎር ኢንቴክ፣ ኖ ሲክስቲ ስሪ ኢንቴክ፣ ሌፍተናንት ተፈሪ አያሌው ካድሬ የሰነፎች ጎረይል ነበር እና ለማንኛውም ወገኖች ይህ ሰውዬ ቀጣፊ ነው። ከዚህ በፊት እኔ ቺፍ ገነር ነበርክ፣ የሚለው ቃል የደስ ደስ ተስፋን፣ ባይ ዘ ዌይ ለማግኘት ጥረት አድርጌ ነበር ልነግራት፣ ግን ያው በእንግሊዝ የመንግስት ሚዲያ ላይ ነው የምትሰራው። ኢምፖስብል ዳስ ዋይ ለእሱ የተመቸው። እኔ ግን እዚህ ውጭ ሀገር ሆኜ ከማጋለጥ ወደኋላ አልልም። አንዱ ተናዷል፣ አንድ ቀን አንተ መጽሐፍ ጽፈን ለምን አታስነብበንም? እንደዘንቦላ እንደ ዘነ ወላኔ ቀጣፊ መጽሐፍ አልጽፍም። የጻፍኩት መጽሐፍ አለኝ፣ ግን አሁን ባሳትመው አገር ውስጥ ሊነበብ አይችልም። ወዲያው ነው ምትል የሚያደርጉት። ቀን አለው። እኔ በሞት እንኳን የሚያሳትመው ሰው አለ። አይ ዶንት ኬር ሰው። እውነት እኔ አሁን ስለ ባህላ ለምጽፈው ስለ አለቆቼና በአገልግሎቴ ዘመን የነበሩ እውነት አሁን ጥያቄ ብጠየቅ መልስ የምሰጥበትን ነው እንጂ የባህላዊ አባላትም እኮ ይታዘቡኛል። ውሸት ከጻፍኩ ዝም አይሉኝም። አይሆንም። ማንም የሚቃወመኝ ካለ እንነጋገራለን እንጂ በተለይ ያለቆቼን እኔ በነበርኩበት ዘመን የነበረው ሰምታችሁ የማታውቁት ብዙ ታሪክ አለ። በጦር መርከብ ላይ ገጠመኞች አንዱ ምናለኝ፣ ዛሬ ባህር ኃይል የተዋጋው ከጀልባ ጋር ነው። ምድር ጦር ግን ከታንክ ስለ ዘንዴ ቦላ ማናቸውም ጆናል ተሾመን አስመልክቶ አንድ የጻፍኩት እንትን ያነበነብኩት አለበ ድምፅ ወገኖች ታንኩ የማን ነው? መድፉስ የማን ነው? ሻቢያና ወያኔ ሲወጉን የነበረው እራሱ መንግስቱ ኃይለማርያም ሲናገር ቪዲዮን አላያችሁ? ባህር ኃይል ጦር መርከብ አስረክቧል። አንድ ጊዜ እ ወደብ ላይ እንኳ መተው አንድ የጦር መርከብ መጥተው አያውቁ ሻቢያዎች አንድ ባህር ኃይል መደብ ገብተው አደጋ ጥለው ያውቃሉ። በሮኬት እሳቸው የሚመሩት ይሄ ማን ጄኔራል ተሾመ የሚባሉት አርባ ደቂቃ የባህር ኃይል ከተራራ ላይ ግራድ ሮኬት ሲተኮስ መልስ አልሰጡም። ስድስተኛ ክፍለ ጦር የሚባሉት በ19 ሰባ የተዋጉ ጦርነት የረሱ ናቸው። ከናዛዣቸው ጦራቸውን አስረጅተው በግማሽ ቀን ውጊያ እኛ ግቢ ነው ሸሽተው የመጡት ተሾመ ተሰማ ጀነራል ዓሊ ጅ ዓብዱላሂ፣ ጥላውን ክፍለ የሚባሉ ጀነራሎች እና ቅድም አንድ ኮሜንት ላይ ነው ጽፎ ወዲያ በጓሮ ወር መልሰጥ ይቻሉ መሬት ላይ ነው ያሉ ባህራዊ መደብ አንድም ቦታ ኛ ግቢ አደጋ ተደርገው ለምን ጥበቃው፣ እያንዳንዱ የባህራዊ አባል ሪስፖንሲቢሊቲ ይሰማዋል። የምድር ጦር ግን ብዙ ኢቨን አየር ኃይል የአየር ኃይል ቤዝ እንትን አስመራ አየር ኃይል ገብተው ኮ የቆመ ሚግ አቃጥለዋል። ባህር ኃይል ግቢ መግባት የነብር ምናምን ነው ይባላል። አይ ይህንን ወቁ ይህንን በወቅቱ የነበሩት የልዋቦር ስሞን ጋሎር የሚባሉ ሰውዬ የባህር ኃይልን ዝናት ምቻለው ነው እዛው ግቢ ውስጥ ሲናገሩ ነበር። የእኛ ግቢ የተደፈረው በቢኤም ሮኬት በግራድ ፒ ነው ያውም፣ ጦር ሰራዊቱን እያዩ ዝም አለ። በዛ ንዴት ነው የባህር ኃይል መደብ ቢኤም 21 አንድ ሮኬት ይምጣልናል፣ ፈጣን መላሽ ለመስጠት መጣ። ለማኑ ኃላፊ ነው የተሰጠው፤ ቺፍ ጸጌ ወልደ ኪሮስ፣ ቺፍ አፈወርቅ ቤዛ፣ ፒቲ ኦፊሰር ሰከንድ ክላስ ፍሬሰናይ ከበደ፣ ሶስታችን ያቺ ግቢ እኛ በደምብ ተለማምድን። ግቢውን ከምጽዋ በ25 ኪሎ ሜትር ማለትም ያው ሜሙ 25 ኪሎ ሜትር ነው የሚሄደው። እኛ ግን ያው ትንስሪ ኢፌክቲቭ ሬንጅ ስለሆነ ዙሪያውን ካልኩሌት አድርገን አስቀመጥም። ፈጣን ለመምታት ሬንጆቹን የት የት ቦታ ቢደርሱ ከየት ቦታ ቢተኮስ የሚለውን ካልኩሌት አድርገን አስቀመጥን። የለም ጠበቅን። በፊት በየሳምንቱ ነበር የምንደበደበው። የለም ያችበ እኛ የተደፈርነው ነው መቼ ነው? ጄነራል ተሾመ ተሰማ የሚመሩት ስድስተኛ ክፍለ ጦር የጀነራል ካሳይ ጨመዳ ጦር የነበረው ሶስተኛ ሜካናይዝድ በአሊ ሀጂ አብድላ ተተክቶ እሳቸው እስር ቤት ነበሩና ጀነራል ካሳይ እንዲሁም የኮሮ አዛጅ ጥላሁን ክፍሌ የሚባል ሰውዬ፣ ስለሱማ እኛን ሁሉ ሊያዘር እኮ ሞክሮ ነበር። እኛ በኤንዱ ተኳሽ ዞርበልን ያለው እኛ ሸሽቶ እኛ ግቢ ከመጣ በኋላ ሰራዊታቸውን አስፈጅተው ዋዝ ጭፕ እየነዱ እኛ ግቢ ገቡ። እነሱ ከተሻገሩ በኋላ ግን የእኛ ጀነራሎች እንግዲህ በኮሞዶር ጀነራል ማለት ነው፣ ኮሞዶር በለገ በለጠ፣ ካፕቴን ጸጋዬ ገብረ ዮሐንስ ዋና ዋናዎቹ ከፍተኛ መኮንኖች እነ ኮማንደር አስቻለው ጀማነ እንደ አንድ ተራ ወታደር ዋና ወር ላይ ተታኩሰዋል። ይህን ጀነራል ተሾመ ተሰማ ጠዋለት ላይ አድርጎታል አላደረገው ግን ራሱን አጠፋ። ብዙዎቹ ራሳቸው ሰራዊታቸውን ስላስፈጁ መንግስቱ ኃይለማርያም ይገለኛል ብሎ ነው እንጂ ያኔ እኮ ራሳቸው እንደገና ኢቫኩዌት ነው ማድረግ ያለባቸው። ከላይ ነው አይደለ? ኢቫኩዌት ያደረጉት ምጽዋ ከተማ የገዢ መሬት የጦር ሜዳ ቦታ ነች። ህዝብ የሚኖርበት ቦታ ላይ ነው እኮ የነበሩት። እኛም ራሳችን ያኔ ኢቫኩዌት ማድረግ ነው የነበረብን ግን ባህር ይል ግቢ በታታኩሰናል። ጠላትም መስክሯል። በዘነበው ላይ የተነሳ እኮ አሁን እዚህ የምቀባጥረው የት አባቱንስና ንስና ባለጌ ስድ ወጣት መንግስት እና እንዲሸመግል ልፈልጋለ ህዝብ እያማረረ ያለ ዶጋ አመዳ ሙሉ እ ባለፈው ጊዜ መነኮሳቱን ሰደብህ እንትን የእስላሞች ጉባኤ ላይ ሄዶ ሰነፎች ናቸው ስራ አይሰሩም ብሎ አሁን ደግሞ እንደዚህ ይቀባጥራል። እኔ አላልፈውም ይሄን ሰውዬ ወገኖች እኔ ከዚህ በላይ አልናገርም። ባለፈው ጊዜ የተቀደደበት አንድ አለ። የባህርያ አባላት ሲሰሙ ይደነግጣሉ። እኔ የለሁበትም፣ ቺፍ ገነር ነበርኩ ብሎ ምስኪናዋ ጋዜጠኛ የድስድስ ተስፋ ስታሳዝን እሱ የጻፈ አንድ ስለ መርከብ ስትንደቀደቅ ምናምን እያለች ስትጠይቀው እኔ አሳዘነች አዋቂ ያገኘች መስሏት ነሷ። ለቦክስ ለመደብደብ ተቀጠረ አልሆንም ተባረረ መርከብ ላይ ተሞከረ አልቻለም። እኔ ዝም እያሉ የምናገረው ወገኖች፣ ባገኘሁት ቁጥር ይህን ሰውዬ አለቀውም። ከግቢው በዋና ነው ያመለጥኩት። ዩተር ዋኝቻለሁ አንድ አሸበር የሚባል ልጅ ልከተር። ወገኖች ይሄ የራሴ ትረቃ የራሴ እውነተኛ ታሪክ ነው። ይበልጣል የሚባል 1 ቴክ እሱ ነው የጆን ሰሬ ልከተላ አለ ልጁ። በቃ አዲስ ነው፣ እንትኑ ሱ ተቀምጧል፣ በህይወት ይኖራል። አምሹ ያችን በይበልጣል ቦታ አሸብር የምን ሀገር ልጅ ነው? ያለ የድሬዳዋ ነው የምናምን አለሱ። ይበልጣል እንግዲህ ይበልጣል ዳምጠው እንዲሁም ከና አባቱ ጋር አለቃው ነበርኩ። ለልጁ ወርክሾፕ አንሶችን ውስጥ የነበረ ነው ይበልጣል ዳምጠው ይባላል። ሰማንያ ቅጥሮች ታስታውሱታላቸው። እንደውም አፈወርቅ ቤዛ አፍንጮ የለው ነበር ይሄ በቀቀን አፍንጫ ያለ አፍንጫ የተሰበረ ሰው በቀቀን እንላለን፣ እንዲሁ ለቀልድ በልጅነታችን ፓሮት እና። ለማንኛውም ይኸው የደስደስ ተስፋን ያስደነበረ ወይም ደግሞ በጣም በቃ የመሰጣት ታየኝ እኮ ዘን በወላችፍ ገነር ሆኖ የደስደስ ተስፋ እንዴት እንደምትስለው ጋዜጠኛዋ አይ ጀግና ብላለች። ወገኖች እንግዲህ እዚህ ላይ ነው ይኸው አዳምጡት። ይህ ወጣት መንግስት አቅሙ ፈቀደ መጠን ጦርነቱ ስላለመግባት የመጨረሻውን ጥረት ነው ማድረግ ያለበት። ኢንተርናሽናሊ እንዴት ነው የሚያዋጣኝ፣ በተደጋጋሚ ማሰብ፣ ማውጠንጠን፣ ከተለያዩ አዋቂዎች ጋር መምከር፣ እድልን በዛ በኩል የተሳካና ውጤታማ እንዲሆን መጣር እጅግ በጣም አስፈላጊ ነው። በዛ በኩል ያላችሁ ኤርትራውያን ደግሞ እንድታስቡት የምፈልገው አንድ ነገር አለ እንዲህ አይነት ነገሮች ውስጥ ብንገባ የበለጠ የከፋ መድቀቅ ውስጥ ነው የምትገቡት። ያ እንዳይሆን እፈልጋለሁ። አሁን ኤርትራ ያለች በሚታ መረጃዋለኝ እንደገና ወደ ወንፉቁቋ እንድትሄድ የግብፅን የቤት ስራ እየሰራን መሆኑን ልብ በሉልኝ። የሚፋጁ ወንድሞች ስታስቢ፣ እጅግ በጣም እጅግ በጣም ውስጥሽን ይነከዋል። ለዛውም ሪኩሪት ሆነሽ እንዴት እንደሚከብድ ገምቼ፣ እኔ በኋላ እኮ ልምዴ በዛ እያደገ ሄዶ አሁን እዚህ ጋር ሪኩሪት ሆኜ ነው ያየሁት። የመርከቧ ቺፍ ገነር ሆኜ ሰርቻለኝ የመርከቧ የመሳሪያ ክፍል ኃላፊ ሆኜ ከካፕቴኑ ጋር ና ከምክትሉ ጋር ነው የምንገናኘው። ያሉንን መሳሪያዎች አውቃቸዋለሁ፣ ጽዳታቸውን እጠብቃለሁ፣ ለማንኛውም ወታደራዊ ውጊያ ዝግጁ አረጋቸዋለሁ። ና ያ ያለ ና ከባዱ የህይወት የምዕራፍ እሱ ጋር ነው ራስ ዶሜራ። አሁን ብዙ ሰው ብዙም የሚታወቅ አይመስለኝም። ና አሁን ባለው ሁኔታ በኤርትራ ና በጅቡቲ መካከል